ዋካችሁ የዛሬው መረጃ ብሩክም የብሩክ ወንድምም ሀይሚ ጋር እንዲደርስ አድርጉልኝ። እጅግ የሚያስደስት ነገር ተመልክተን ሳንጨርስ አሁን አንድ ግለሰብ እየዛተ ተመልክተንዋል። በቪዲዮ መግቢያ እንደተመለከታችሁት በቅርብ ሰዓት የተለቀቀ ጉዳይ አለ። የብሩክ ጓደኞች ሁለቱም በመሆን እንግዲህ ሀይሚን ከሰሞኑ እያስቸገረ የነበረውን ልጅ በየቀኑ የመጣ ቤቷ ብሩክንም ሁሉንም እንደፈለገ ይናገር የነበረው ልጅ አግኝተው አናግረውት ነበር። ከህይወታቸውም ውጣ እነሱ ተስማምተዋል፣ አንድ ናቸው ብለው ሁሉንም ነግረውት ነበር። ነገር ግን ማን እንደሚያስቆመኝ አቃለው ብሎ ነበር የዛተው። እኔ በዚህ ያህል ርቀት እንደዚህ የልብ ልብ ለምን እንደተሰማው አልገባኝም። እንግዲህ ታርቀዋል። ብሩክ ወንድሙ መጥቶ ሁለቱንም ተቆጥቶ ሲያስታርቅ የሚያሳይ ቪዲዮ ለቀውልን በደስታ ሆነን እያለን ነው እንግዲህ። አሁን ደግሞ የደረሱኝ ቀጣይ ቴዲ ሊያረጋቸው ያሰባቸውን ነገሮች በዝርዝር የነገሩኝ። እባካችሁ ይህ መረጃ እነሱ ጋርም እንዲደርስ፣ እንዲሁም ደግሞ ይህን ቴዲን የሚያውቁት ሰዎች ናቸው። ልጁ እልህኛ ነው። ሰው አላወቀለትም። በጣም ከባድ ነገር ከማድረግ ወደኋላ አይልም። አሁን የፈራ ነው ለቡራ ወንድምም ነው። ለቡራ ወንድም ያሰበው ነገር አለ ብለው ነው በዝርዝር ጉዳዩን ያሰሙኝ ማለት ነው። እባካችሁ ሁሉንም በዝርዝር እነግራችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ እንድታደረጉኝ በአክብሮት ነው የምጠይቀው። እስቲ ይህን ቪዲዮ ላይክ በማድረግ ጀምሩ። ላይካችሁ የእውነት በጣም አንሷል፣ ቪዲዮም እየወጣ አይደለም። እባካችሁ በፍቅር በትዕትና እጠይቃችኋለሁ። ላይክ አድርጉ። ቀ ይዞ ዝር መረጃ አልፋለሁ። ሀብ ወንድም፣ እንግዲህ የብሩክ ታላቅ ወንድም በጣም እናመሰግናለን። ሁለቱንም ተቆጥተህ ማንም በሌለበት አሁኑኑ ተነጋገሩ ብለህ ሀይሚም እንድትናገር ብሩክም እንዲናገር አድርገህ ሁለቱን ብቻ አንተ ባለህበት ማስማማትህ የእውነት የትልቅ ሰው ስራ ነው። እንግዲህ ሀብ ሲናገር ከሰማችሁት አንድ ቦታ ላይ የሆነ ነጥብ ተናግሮ ነበረ። እኔ ስራቸው አናዶኛል። ብሩክና ሃይሚ ሰው ማስገባታቸው አስቆጭቶኛል። ይህም በጥፊ እንኳን ቢሉት ወደዛ የሚሄድ ልጅ ለምንድነው በየቀኑ ቪዲዮ ቪዲዮ ላይ እያመጡት፣ ጭራሽ ቤታቸው እንዲገባ እየፈቀዱ ለምንድን ነው እዚህን ያህል ድረስ ያደረሱት? ብሎ ሀብ እራሱ በጣም ተናዱ ነው የተናገረው። አስቀድሚ እንግዲህ ቀን ላይ የሚያልኳችሁ ነገር ነበር። እንኳን ሀብ አይደለም መለኛው ደግሞ የብሩክም የሀብም ታላቅ ወንድማቸው ቤተ የመጀመሪያው ልጅ መለኛውን ማስጠንቀቂያ ልኮ ነበር። እኔ ለስራ አሁን የሚመች ቦታ አይደለውም ፊልድ ወጣ ብያለው። ይሄ ልጅ ምንድን ነው የሚፈልገው? ለእኛም ጦስ እንዳይሆን ተሰብስቦ ይቀመጥ እያለ ነበር። አሁን ደግሞ ብሩክ ጉዳዩ መባባሱን ሲያይ ነው በሮ መጥቶ ሁለቱን ያስማማው። ታዲያ ይህ ልጅ አሁንም እኔ ማን ነው የሚያስቆመኝ፣ ልጅቷ አሁንም ቢሆን ከብሩክ ጋር መሆን የለባትም ብሎ ነው ሲዝት የነበረው። አሁን በቅርብ ሰዓት ነው እንግዲህ ከፍፄም ጋር ሁሉ ከብሩክ ጓደኞች ጋር ቆይታ አድርጎ ነበረ። ልጁ ምንም እንደማይፈራ በቪዲዮ ይታያል። ቀጫጫ ይምሰል እንጂ ምንም በቃ ስፖርተኛ ይምሰል እንጂ ከጀርባው ከባድ ነገር እንዳለው ከባድ ተልእኮ እንዳለው በዛሬው ቪዲዮ ራሱ በጣም ከባድ ማሳያ ነው። ሲዝት የነበረው ነገር ነበረ፣ እስቲ ማነው እኔን የሚያስቆመኝ? ሀይሚና ብሩክ በመለያየታቸው ነው ደስ ብሎኝ የነበረው በማለት ጭራሽ መለያየታቸው ሁሉ እንዳስደሰተው አፉን ሞልቶ ለብሩክ ጓደኞች ሁለቱም በቆሙበት ነው ሲናገራቸው የነበረው። እኔ ወንድ የሆነ ካሜራ ውርዶ ይጣላኝ ሁሉ እያለ ነበር። ታዲያ ይህ ልጅ ደግሞ እንግዲህ አሁን የሀይሚ ወንድም መምጣቷንም ሰምቷል ለሱም የተናገረው ንግግር ነው ቀድሞ የሰማው ይህ ቪዲዮ እንግዲህ የእርቁ ቪዲዮ ወደ ጠዋት አካባቢ ነው የተደረገው ነው ያሉኝ ቪዲዮ ሲለቀቅ መሽቶ ብዙ ጊዜ ማታ ስለሚለቁ ማታ ለቀቁ እንጂ የእርቁ ቪዲዮ ጠዋት ነበር ነው ያሉኝ ታዲያ ይህ ልጅ ቀድሞም ቢሆን ይሄ መረጃ ሰምቶ ነበረ የብሩክ ወንድምም አስጠንቅቆት ነበረ አሁን ልጁ ምንድን ያለው እስቲ ማን ነው እኔን የሚናገረኝ ነገ በቀጣይ እኔ እነሱ ቤት መሄዴ አይቀርም እኔ ላይ የሚዘተውን እኔ ላይ የሚ ናገረውን የብሩክ ወንድም የተባለውን አገኘዋለሁ ማንንም አልፈራም ብሎ ነው የተናገረውን ያሉኝ። እባካችሁ እባካችሁ መረጃ የምትሰሙ ሰዎች ይህ ወንድም ከባድ ጦስ ከባድ ችግር ሊያመጣ ነው። እንግዲህ አስቡት፣ ይህ ልጅ እንዳለው እንደተናገረው ቀጥ ብሎ ዘው ብሎ እንግዲህ የብሩክ ወንድም ባለበት ሀብ ባለበት ዘሎ ከገባ የእውነት ሀብ በጣም ከባድ ውሳኔ ነው የሚወስነው። ልጁም ላይ ሌላ ነገር ነው የሚያደርገው። ታዲያ በዚህ መሃል ምን ችግር ይመጣል ብትሉኝ በጣም ብዙ ችግሮች ይመጣሉ። አሁን ልጁ ምንድን ያስበው ቤተሰቡን ለማበጣ በጥ እንዲሁም የቡራን ወንድም እንግዲህ አሁን በስተመጨረሻ ሁሉን ነገር አስጠንቅቆ ሁለቱን ያስማማቸው ሀብን መጉዳት ነው የፈለገው ልጁ። ስለዚህ አሁን እዛ ቤት ይሄዳል፣ ከቡራ ወንድም ጋር ይጣላል። በቀጣይ ደግሞ እንግዲህ የቡራ ወንድም ባላሰበበት፣ ምንም ባላወቀበት እንግዲህ ከሚኖርበት ቡታጅራ መጥቶ እነሱም ብሎ አዲስ አበባ በመጣበት በዛው እንግዲህ ሌላ ጦስ ውስጥ ገብቶ ወደ ሌላ የህግ አካል ሊሄድ ይችላል ማለት ነው። ስለዚህ በዚህ መሀል ማነው የሚጎዳው? መጀመሪያ ተጎጂ ቡራ፣ ምክንያቱም ወንድሙ በሱ ምክንያት ሆኖ ለሱ ብሎ መጥቶ ተጣልቶ ሌላ ጣጣው ሲገባ በመቀጠልስ፣ ብዙ ነገር የተደበቁት ብዙ ነገር አይስሙ ይጨነቃሉ የተባሉት ብዙዎቻችን የምንወዳቸው የቡርኬ እናት እሙሽዬም በእንደዚህ አይነት ጉዳይ መጨነቃቸው አይቀርም። ምክንያቱም ልጃቸው ብሉ ልጃቸው ሀብ እዛው ከሚኖርበት ተለይቶ አዲስ አበባ መጥቶ ሌላ ጦስ ውስጥ ገብቶ በዚህ ልጅ ምክንያት ሌላ ነገር ውስጥ ቢገባ እንግዲህ ሙሽዬ በጣም ከባድ ጭንቀት ውስጥ ነው የሚገባው። በዛን መሀል እንግዲህ እነ ብሩክ ሁሉ ከባድ መበታተን ውስጥ ነው የሚገቡት። ስለዚህ እባካችሁ እባካችሁ እኔ አንድ መልእክት ነው ማስተላለፍ የምፈልገው። ሀብ ትልቅ ቁም ነገር ሰርቷል፣ ሁለቱን አስማምቶልናል፣ ተደስተናል። ብሩክና ሄሚ አሁን ምንም ምንም ክፍተት ሳትፈጥሩ ይሄ ልጅ ከህይወታችሁ አስወጡ። አሁን ደግሞ በነገው ቀረጻ፣ በነገው ፕሮግራማችሁ ላይ እባካችሁ ሀብ በተቻለ መጠን እዛ ቤት እንዳይገኝ ይደረግ። ልጁ አውቆ ለተንኮል ሄዶ ነገር ፈልጎ ወይ ለመመታት አስቦ ተደርጓል ወይ የሆነ ነገር አድርጎ የቡራን ወንድም ለመጉዳት ነው ያሰበው። እኔ ይሄንን አስቀድሜ መረጃውንም እየነገርኩ ነው። በውስጥም ያሉኝም ይሄንን ነው። ልጁ አታውቁትም። በጣም ከባድ ነው። ወደ አያት አካባቢ እናውቀዋለን። ዛቻው ራሱ ኃይለኛ ነው። በቪዲዮ ራሱ ልብ ብላችሁ አትመለከቱትም ወይ ነው ያሉኝ። አረ የቡራ ወንድም እኮ መጥቷል። እንዴት ነው ከዚህ በኋላ የሚዝተው ስል እሱንም ቢሆን እሰራለታለሁ ሲል ነበር ነው ያሉት። ስለዚህም ነው እኔ ዛሬ መረጃውን ደጋግሜ የምናገረው። በተቻለ መጠን በዛ ቤት ውስጥ ባትገኙ ሀብ እስኪሄድ ድረስ ሀብ ወደ መጣበት እስከ ድረስ ከዚህ ልጅ ጋር ባካችሁ በምንም አይነት ሁኔታ እንዳይገናኝ፣ ብሩክም ሀይሚም አንድ አቋም ወስዳችሁ ወደ ራሳችሁ ተመልሳችሁ ይሄን ልጅ ከህይወታችሁ ለማስወጣት ሞክሩ። ይሄ ልጅ እውነት እኔ እንዳሉኝ ከሆነ እዛ ቤት ሲገባ እንደ ቡራ ወንድሞች ከፍጼጋ ሁሉ እንደሚያወራው ላይሆን ይችላል። የቡራ ወንድሞች ባይዘዊ በጣም ሰው በቃ፣ በወንድማችሁ ምንም አይነት ቀልድም ድርድር አያውቁም። ከዚህ በፊት ብሩክ ላይ የሚዝቱ የተለያዩ ሰዎች እንኳን በቪዲዮ ሲመጡ ቡታጅራ ሆኖ ነው ሲያስጠነቅቁ የነበረው። አስቡ። ታዲያ እንግዲህ ብዙ ቆጣ ኮስተር ሲል በጣም እንደ ታላቅ ወንድም ብዙ ነገር የሚገስጽ ልጅ እንግዲህ ድንገት ይሄ አስቸጋሪው ልጅ መጣ ሲባል ምን ሊያደረግ እንደሚችል አስቡ። እኔ ቀድሞ ሲነግሩኝ ራሱ እንዴ ለካ እንደዚህ ማለን ያልኩት እና ልጁ ደግሞ ሁሌ ተንኮል ፈልጎ እዛ ይሄዳል፣ ከዛ ከፍተው ያስገቡታል ተደበደብኩ ብሎ ሁሌ ጦስ፣ ሁሌ ችግር ነው የሚያመጣው ማለት ነው። ስለዚህ እባካችሁ፣ የቡራና ሀይሚዬ ወዳጆች አሁን ተስማምተውልናል። ብዙ ክፍተት ላይ ፈጠር ይችላል። ይችኛዋ ነገር ብቻ አጽንኦት እንዲሰጥ መረጃው እንዲሰማ ግን እባካችሁ የተቻላችሁትን አድርጉ ማለት ነው። የዛሬ መልእክቴንም ማስተላለፍ የፈለግኩት ብሩኬና ሀይሚ አደራ፣ አንድ ላይ ሆኑልን። ወደፊት ፍጹም እንዲሁም ደግሞ የቡራ ያኛውም ጓደኛው አሁን የደረሳችሁበት አቋም ደስ ይላል። እናንተም ቢሆን ልጁን እያስጠነቀቃችሁት ነው የምትገኙት። ልጁ ግን እንግዲህ አሁንም የልብ ልብ እየተሰማው የሚሄድበት አካሄድ ጥሩ ባይሆንም፣ እናንተም አቋም መውሰዳችሁን ሲያይ፣ ሁላችሁም አንድነት ፈጥራችሁ ልጁን ወደ ጎን ማድረጋችሁን ሲያይ፣ እሱም ወደ ራሱ ይመለሳል ብዬ አስባለሁ። የሚያስፈልገውም ይሄ ነው። እስካሁንም የተጫወተባችሁ በየመካከላችሁ አንዱ አንዱ ሲል አንዱ የሆነ ነገር እየተባባላችሁ ሁሌ ክፍተት ስትፈጥሩ ነው መጮች አያረጋችሁ። ስለዚህ ሁሉም ሰው አቋም ከወሰደበት ምንም አያመጣም። አንድና አንድ ብቻ ይሄ ልጅ ከቡራ ወንድም ጋር በምንም አይነት ሁኔታ እንዳይገናኙ ግን የተቻላችሁትን አድርጉ ለማለት ትፈልጋለሁ። የቡራ ጓደኞችም ይሄን መረጃ ከሰማችሁ ዋካችሁ ይህ ልጅ ጦስ እንዳያመጣ ከቡራ ወንድም ጋርም እንዳይገናኝ የተቻላችሁትን ነገር አድርጉ ለማለት ነው። የዛሬ መረጃዎችን ማካፈል የፈለግኩት በቀጣይ አዳዲስ ጉዳዮች ካሉ አብረንም እንመለከት ይሆናል። ለዛሬ እላቸው የሚሰጠው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም